ያንን ኩርፊያው መጥቷል። መወራጨትም አለ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ፊልድ ማርሻል ብርሃኑ ጁላ ምን አሉ የሚለውንም ቆየት ብለን የምናሰማቸው ይሆናል። አሁን ላይ በመካከለኛው ምስራቅ በዓለም ላይ በሰፊው እየተዘገበ የሚገኘው የኢራን እና እስራኤልን በተመለከተ በሰፊ ዜና ይዘን እንቀርባለን። ኢራን የአጸፋዊ እርምጃ እየወሰርኩ ነው ብላለች። ትራምፕስ ከዚህ ተያይዞ ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባት ብለዋል። እውነት ኢራን በዚህ ስምምነት በዚህ ጥቃት በኋላ ኢራን ወደ ስምምነት የምትመጣ ይሆናል የሚለውንም በሰፊው ዜና ይዘን ቀርበናል። ናይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዘልቁ፣ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ የዜና ትንታኔ ስናልፍ አሁን ላይ ኩርፊያ መጥተዋል፣ መወራጨትም አለ። የጦር ኃይል ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ምን አሉ? የሚለውንም ይዘን ቀርበናል። ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችም ይሁን ብለናል። የ20 አመቱ ፍጥጫ ይቁም ብሎ መንግስታችን የነበረው ቁርሾ በመፍታት ወደ ልማትና ወደ ኢንተግሬሽን ወደ ጋራ ተቋማት ወደ አብሮ መበልጸግ እንደገባን ኤርትራ የሚጠቀሙበትን ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተሰርቷልም ተለፍቷልም ብለዋል። በጣም ባልተለመደ መንገድ የኤርትራና ኢትዮጵያ ግንኙነት ለመፍታት መንግስት ረጅም ርቀት ሄዷልም ግን አልተሳከም ሲሉ አብራርተዋል። አብረን እንጠቀም እንጂ ባህር በሪዤ እናንተ እንደፈለኩ ላድርጋቸው የሚል አስተሳሰብ ስለሌለ አይ፣ እንደዛ ሳይሆን በጋራ ተጠቃሚነት በእኩልነት በሆነ ቁልፍ መሳሪያ ይዘን በቁልፍ መሳሪያ ይህን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚለው ነገር ሲመጣ አሁን ኩርፊያው መጥቷል፣ መወራጨትም አለም ብለዋል። ይህንን የሚያሳዩት በኤርትራና በኢትዮጵያ መካከል የተፈጠረው ነገር ምንድን ነው የሚለውን ብዙዎችም እያከራከረ ነው። ይህን ያሉት ፊልድ ማርሻል ብርሃኑ ጁላ ቀጣይ ሚሊ ከሰት ይችላል የሚለውም ካሁኑ እየተሰጋና እየተተነበየ ይገኛል። የአጸፋ እርምጃ እየወሰድኩ ነው ብላለች። ከመቶ በላይ የካማዚክ አደገኛ የሚባሉ አጥፍቶ ጠፊ ድሮኖች ኢራን ወደ እስራኤል እያስወነጨፈች ሲሆን በአሁኑ ሰዓት እስራኤል እያቀኑ ይገኛሉ። በመራው እስራኤል የአስቸኳይ ጊዜ አዋጅ ታውጇል። ትምህርት ቤቶች ተዘግተዋል። በረራዎች ተሰርዘዋል። ሁሉም እንቅስቃሴ ተቋርጧል። አመራሮች ወደ ጥብቅ ቦታ ተዛውረዋል። ህዝቡም በቦምብ መጠለያ እንዲገባ ታዘዋል። የኢራን ድሮኖች ወደ እስራኤል ሲቃረቡ ኢራን አስከትላ ከድምፅ የሚፈጥኑ የባላስቲክ ሚሳይል ትተኩሳለች ተብሎ ተሰግቷል። እስራኤል ጥቃቶቹን ለመከላከል አዳዲስ አሜሪካ ሰራሽ የአየር መከላከያ ስርዓቶች መዘርገቷ የተነገረ ሲሆን የድሮዎቹ ጥቃት ለመከላከል እየሰራሁ ነው ብላለች። ጋር በተያያዘ መረጃ ዶናልድ ትራምፕ ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባት፣ በአንድ ወቅት የኢራን ኢምፓየር ነበር እንዳይባል ታደርጋለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ የፈጸመችው ጥቃት አስመልክቶ ቱሩ ሶሻል በተሰኘ ማህበራዊ ሚዲያ መልእክታቸው አስተላልፈዋል። ፕሬዝዳንቱ ፕሬዚዳንቱ በመለክታቸው ከዚህ የከፋ ነገር ሊኖር እንደሚችል አስጠንቅቀዋል። ኢራን ወደ ስምነቱ እንድትመጣ በተደጋጋሚ ዕድል ሰጥቻታለሁ ያሉት ፕሬዚዳንት ትራምፕ ከሚያውቁት በእጅጉ መጥፎ የሆነ ነገር ሊያጋጥማቸው እንደሚችሉ ነግሬያቸዋለሁ ብለዋል ነው የገለጹት። በዓለም ላይ አሜሪካሉ ያሉ ዘመናዊ የሆኑ የጦር መሳሪያዎች በሙሉ ሰርታላ በማለት እስራኤል እነዚህ የጦር መሳሪያዎች በብዛት እንዳላት ከዚሁም በተጨማሪ መሳሪያዎቹ ገና እንደምትጨምርና እንዴት መጠቀም እንዳለባቸው እንደሚያውቁ ነግሬያቸው ነበር ብለዋል። ፕሬዝዳንት ትራምፕ አክለውም ከዚህ የከፋ ነገር ሊፈጠር ይችላል ብለው የጻፉበት ጽሑፋቸው ብዙ ውድመቶችና ሞቶች አይተናል፣ ወደ ስምነት ለመምጣት ግን አሁንም አልረፈደም ብለዋል። ዶናልድ ትራምፕ ከመርፈዱ በፊትና የኢራን ግዛት ለማዳን ኢራን ወደ ስምነት በመምጣት ተጨማሪና ሞት ውድመት እንዲታስቀር ማሳስበዋል። ሁሉም ነገር ከመጥፋቱ በፊት ኢራን ስምነት ማድረግ አለባት። በአንድ ወቅት የኢራን ኢምፓየር ነበር እንዳይባል ታደርጋ ሲሉም ምክር አዘል ጽሑፋቸውን ያቀረቡት ፕሬዝዳንቱ ከዚህ በኋላ ሞት ይበቃል ነበር ያሉት። እስራኤል የኢራን የኒውክለር ሳይንቲስቶችና የጦር አዛዦች ስለተገደለችበት ጥቃት የምናውቀው ነገር መረጃ የምናካፍላችሁ ይሆናል። እስራኤል የኢራን የኒውክለር ፕሮግራም ማዕከል ላይ አነጣጠረ ነው ያለችው። ጥቃቱ ሐሙስ ለአርብ አጥቢያ በመላው ኢራን በከፍተኛ ሁኔታ ፈጽማለች። በዚህም ጥቃት የአገሪቱ ጦር ኃይሎች አንደኛው ኃይል ቅርንጫፍ የሆነው የኢራን እስላማዊ ቤታዊ ዘብ ዋና አዛዥ ሁሴን ሳሊማ፣ ከፍተኛ ወታደራዊ ባለስልጣን እንዲሁም ስድስት የኒውክለር ሳይንቲስቶች መገደላቸውን የኢራን መገናኛ ሚዳ ዘግቧል። ከነፃን ጨምሮ ሰላማዊ ዜጎች በዚህ የእስራኤል ጥቃት መገደላቸውን ተገልጿል ቢቢሲ እነዚህ ዘገባዎች በገለልተኝነት ማረጋገጥ አልተቻለም ብለዋል ኢራን በምላሹ 120ሉ ድሮኖች ወደ እስራኤል ማስወንጭፏ ሁሉም መክሸፋቸው የእስራኤል ሚዲያዎች ዘግበዋል እስራኤል ስጋት አይሎ አስቸኳይ ጊዜ ታውጇል አሜሪካ በዚህ የእስራኤል ጥቃት ምንም አይነት ተሳትፎ የለኝም ብላለች የኢራን ዋነኛ የኑክሌር ማህበር ጸጊያ ተቋም ጨምሮ በርካታ ማዕከላት ጥቃት ተፈጽሞባቸዋል ጥቃቱ መቼ የት ተፈጸሙ በኢራን መዲና ቴሄራን ፍንዳታ የተሰሙ የአገሬው ሰዓት አቆጣጠር ሐሙስ ለአርብ አጥቢያ ለሊት ዘጠኝ ሰዓት ተኩል ገደማ ነበር። የኢራን መንግሥታዊ ቴሌቪዥን በቴህራን የሚገኙ የመኖሪያ ስፍራዎች ጥቃት እንደደረሰባቸው ከዋና ከተማ በስተሰሜን ምስራቅ ፍንዳታ የመሰማታቸውን ተዘግቧል። በእስራኤል ነዋሪዎች በተመሳሳይ ሰዓት የአደጋ ጊዜ ስልክ ማስጠንቀቂያ ደርሷል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክለር ይዞታ ጨምሮ በርካታ ወታደራዊ ኢላማዊ ጥቃት መፈጸሙን አስታውቋል። የመጀመሪያው ጥቃት ከተፈጸመ ከሰዓታት በኋላ በዋና ከተማ በስተደቡብ 225 ኪ ርቀት ሜትር ላይ በሚገኘው ናታዝ የኒኩሌር ጣቢያ ፍንደታ መሰማቱን የኢራን መንግስታዊ ሚዲያ ዘግቧል። የዓለም አቀፍ የኒኩሌር ተቆጣጣሪ ዓለም አቀፍ አቶሚክ ኢነርጂ ኤጀንሲ IAA የናታዝ የኒኩሌር ማዕከል ጥቃት እንደተፈጸመበት አረጋግጠዋል። ኤጀንሲው ከጥቃቱ ጋር ተያይዞ በናታዝ ጣቢያ ጨረር መጠን እንዳልጨመረ የኢራን ባለስልጣን እንዳሳወቁ ገልጿል። የኤጀንሲው ኃላፊ ፋኢር ግሮስ የኒኩሌር ተቋማት በፍጹም ጥቃት ሊፈጸምባቸው አይገባም፣ እንዲህ ዓይነቱ ጥቃቶች በኒኩሌር ደህንነትና የጸጥታ እንዲሁም ባለም አቀፋዊ ሰላም እና ደህንን ላይ ከፍተኛ አንድምታ አላቸው ብለዋል። ኃላፊው ለቦርዱ አባላት በሰጡ መግለጫ የኒውክሊየር ተቋማት ደህንነት አደጋ ላይ የሚጥል ማንኛውም ወታደራዊ እርምጃ በኢራን በቀጠናው በሌሎች አካባቢ ከባድ መዘዝ የሚያስከትል ነው ብለዋል። አክለውም ነገሮቹ የበለጠ እንዳይባባሱ ሁለቱም ወገኖች እንዲቆጠቡ ጥሪያቸውን አቅርበዋል። ጀመርኩ የምትለው ዘመቻስ ምንድን ነው? የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ አገራቸው የጀመረችውን ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት ጥቃቱ ኢራን በእስራኤል ላይ ደቀነችው የህልውና አደጋ መቀልበስ ያለመ ነው ተብሏል። ዘመቻ ነው ሲሉ የጠሩት ይህንም በኢራን ላይ የሚጸፈው ጥቃት ለቀናት እንደሚቀጥል ተናግረው ካላስቆምናት ኢራን በአጭር ጊዜ ውስጥ የኒውክለር ጦር መሳሪያ ማምረት ትችላለች። አንድ ዓመት ሊሆን ይችላል፣ በጥቂት ወራቶች ወይም ከአንድ ዓመት ባነሰ ጊዜ ሊሆን ይችላል። ይህም ለእስራኤል ህልውና ግልጽና ውታ ያደጋ ነው ብለዋል ኔታንያሁ። በተጨማሪም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን የኒውክለር መሳሪያ ፕሮግራም በግልጽ መጋፈጣቸውን ምስጋና አቅርበዋል። ኢራን ለሉዓላዊነቷን ለመከላከል ቃል ገብታለች። ኢራን አርብ ማለዳ ላይ ወደ መቶ የሚጠጉ ሰው አልባ አውሮፕላኖች ወደ እስራኤል ልካለች። ሁሉም ድሮኖች መክሸፋቸውን የእስራኤል ጦር አስታውቋል። የኢራን የውጭ ጉዳይ ሚኒስትር የኢራን ኃይሎች ኢራን ሉዓላዊነት በሙሉ ጥንካሬና ተገቢ ነው ብላ ባሰቡ መንገድ ከመከላከል ወደ ኋላ አይሉም ብለዋል። ሚኒስትሩ በወጣው መግለጫ የእስራኤል ተግባር ወረራ ነው ሲል የፈረጀ ሲሆን የአሜሪካ መንግስት፣ የዚህ አገዛዝ ዋነኛ ጠባቂ እንደመሆኑ መጠን ኃላፊነት ይወስዳል ብለዋል። የኢራን ታላቃዊ መንፈስ መሪ አያቶላ አሊ ኻሜኒ ኻሜኒ ጥቃቱን ተከትሎ እስራኤል መራርና የከፋ ህመ እጣ እንደሚገጥማት አስጠንቅቀዋል። በአምላክ ፈቃድ እንዲሁም በእስላማዊ ሪፐብሊክ ጦር አዛዥ ሀያል እንጂ እስራኤል ቅጣት ሳይፈጽምባት አይቀርም ብለዋል። አሜሪካና የሌሎች ሀገርስ ምላሽ በዚህ ጥቃት ምን ተባለ? የአሜሪካ የውጭ ጉዳይ ሚኒስትር ሩቢ አገራቸው በጥቃቱ እንዳልተሳተፈች ምንም አይነት እርዳታ ለእስራኤል እንዳልሰጠኝ ተናግረዋል። የአሜሪካ ዋነኛ ትኩረት በቀጠና የሚገኙ የአሜሪካ ኃይሎችን መጠበቅ ነው ብለዋል። አሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጽሙ እንደሚያውቁ ነገር ግን ሀገራቸው እንዳልተሳተፈች ለፎክሲ ኒውስ አብራርተው ነበር። በኢራንና በአሜ አሜሪካ ያለው የኒኩለር ድርድር ስታሸማግል የነበረችው ኦማን ለዚህ መባባስ መዘዝ እስራኤልን ተጠያቂ አድርጋለች። እስራኤል በኢራን የፈጸመችው ጥቃት የተገደሉት የጦር አዛዥና የኒክለር ሳይንቲስቶች እስራኤል በፈጸመችው ጥቃት የተገደለችው የኢራን አብዮት አይዘብ ኃላፊ የሆሴን ሳሊማና የአገሪቱ ጦር አዛዥ ኃይሎች ጠቅላይ ታማጆርሽም ሽ መሐመድ ባግሪል ናቸው። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችውን ጥቃት የኢራን የኒክለር መሰረተ ልማትና ባላስቲክ ሚሳኤል ፋብሪካ ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትር ሬዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት የኢራን ከፍተኛ የጦር አዛዦች ሞለኪular ሳይንስቶችም ተገድለዋል። የኢራን መንግስት ሚዲያ በዘገበው መሰረት መገደላቸው የተረጋገጡ መካከል የኢራን አብዮታዊ ዘብ ኃላፊና ያገሪቱ ኢታ ማጆር ሹም ይገኙበታል። የኢራን አብዮታዊ ዘብ አዛዥ ሆሴን ሳሊማ ምናልባት በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዥ መካከል ዋነኛ ሳይሆኑ አይቀሩም ተብለዋል። ሆሴን አብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳት ተከትሎ እንደ አውሮፓ አቆጣጠር በ1980ዎቹ ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና በምዕራባዊ አጋሮች ላይ የሚናገሩት ጠንካራ ትርክቶች ዝና ትርፈዋል በኢራን የኒውክለር ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ በአውሮፓውያን በ2000 ጀምሮ በኃላፊና ማዕቀብም ጥለውባቸው ነበር ኢራን 300 ድሮኖች እና ሚሳይል ያሳተፈው የመጀመሪያ ቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው አብዮታዊ ዘብ ኃላፊ ነበሩ በቅርብ ቀናት ወዲህ በእስራኤል ላይ ያለው ውጥረት መጋጋሉን ተከትሎ ሆሴን አገራቸውን ለማንኛውም ሁኔታ ክስተት አጋጣሚ ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር የአገሪቱ እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊት ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብን ዘወትር በምዕራባውያን ስሙ የሚነሳ የአገሪቱ ጦር ክፍልም ተጠቃሽ ነው። ኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱ የምድር የባህር የአየር ኃይል አጠናክሯል። የኢራን ስልታዊ የጦር መሳሪያ የሚቆጣጠረው ይሄው ኃይል ነው። የኢራን ጦር ኃይሎች የጠቅላይ ኤታማዦር ሹም መሐመድ ባግሬል በዚህ ጥቃት ከተገደሉ መካከል አንዱ ናቸው። ኢታማዦር ሹሙ በአውሮፓውያን 1980ዎቹ አብዮታዊ ዘብን የተቀላቀሉ ሲሆን የሀገሪቱ ከፍተኛ ወታደራዊ መሪ አንዱ ናቸው። የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒክሌር ሳይንቲስት ፍሬድን አባስ ሌለኛው በዚህ ጥቃት የተገደሉ ናቸው። ፍሬድን አባስ በኢራን የኒክሌር ማበልጸግ ያንበሳውን ድርሻ እንደተጫወቱ ይነገራላቸዋል። ሳይንቲስቱ ከዚህ ቀደም እንደ አውሮፓያ በ2010 በቴህራን ጎዳና ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌለኛው በዚህ ጥቃት የተገደሉት የኒክሌር ሳይንቲስት ና በቴህራን የሚገኘ የሚገኘው ሌላኛው የእስላማዊ አዛድ ዩኒቨርሲቲ ፕሬዚዳንት ሙሁዲን ቴራንቺ ናቸው። እስራኤል በዚህ ጥቃት የገደለችው ስድስት የኒውክሊየር ሳይንቲስቶች መሆናቸውን ኢራን ገልጻለች። የኒውክሊየር ሳይንቲስት እና በሻሂድ ቡሂሺቲ ዩኒቨርሲቲ የኒውክሊየር ኢንጂነሪንግ ኃላፊ የሆኑት አብዱላ ሐሚድ ሚሾኑ ና በዚሁም ዩኒቨርሲቲ የኒውክሊየር ኢንጂነሪንግ ፕሮግራም የሆኑት ፕሮፌሰር የሆኑት አህመድ ሬዚን ዞልፋጋሪ እንዲሁም በተመሳሳይ የዩኒቨርሲቲ የኒውክሊየር ፕሮፌሰር በመሆን አሚሪ ሆሴን ፌቅ በእስራኤል የፈጸመው ጥቃት የተገደሉ ናቸው። ማሪም ሞንታልቢ ዛዴ የተሰኘ ኒውክሊየር ሳይንቲስት መገደሉ ተገልጿል። በተጨማሪም የኢራን ጦር ምክትል አዛዥ እና የካህተም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ጎላሚል ረሺዲም ተገድለዋል። የኢራን ታላቅ መሪ አያቶላ አሊ ኻሚኒ ካሚኒ አማካሪ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመላክቷል። እስራኤል ኢላማ ያደረግኩት ወታደራዊ ይዞታች ነው ብትልም የኢራን መገናኛ ብዙሀን በበኩላቸው በቴህራን የመኖር መኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተጎዱ መካከል ህጻናት ጨምሮ ሰላማዊ ዜጎች መገደላቸውን ተነግሯል። እስራኤል በኢራን ጥቃት ያደረሰችው ስፍራዎች የትኞቹ ናቸው ሲባል፣ እስራኤል በዚህ ጥቃት ከመታቻቸው መካከል በናታዝ የተሰኘው የከተማ የሚገኝ የኢራን ዋነኛ የሮናኒ ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚም እንደተመታ የኢራን መንግስታዊ ቴሌቪዥንም ተዘግቧል። ማዕከሉ ከመሬት በስር በመቶ ሜትሮች የሚቆጠር ሲሆን እስራኤል ጥቃት ምን ያህል ጥቃት ጥልቀት እንደነበር እስካሁን ግልጽ አይደለም። ከዚህም በተጨማሪ ትሄራን በአካባቢ ያለው ወታደራዊ ስፍራ፣ ታብሪዝ የተሰኘው ማዕከል የኒኩለር ምርምር ማዕከልና በሁለት የጦር ሰፈሮች ፍንዳታ ተሰምቷል። ከትሄራን በስተደቡብ የምትገኘው ኢስፋሃም ከተማና በደቡብ ምስራቅ የምትገኘው የአራክ ከተማ እንዲሁም በስተ በምዕራብ የምትገኘው የከርማን ሻህ ከተማ ጥቃት ተፈጽሞባቸዋል የኢራን ታላቃዊ መሪ አያቶላህ አሊ ኻሜኒ ጥቃቱን ተከትሎ እስራኤል ወረረና የከፋ ህመም ዕጣ እንደሚገጥማት አስጠንቅቀዋል። በአምላክ ፈቃድ እንዲሁም በእስላማዊ ሪፐብሊክ ጦር ኃይሎች ሀያል እንጂ እስራኤል ቅጣት ሳይፈጽምባት አይቀርም ብለዋል እስራኤል የኢራን ቁልፍ ወታደራዊ ቦታዎችና ቁልፍ ወታደር መኖሪያ ስታጠቃ ኢላማ አመታቷ የዓለም መነጋገሪያ ሆኗል። በተለይ የቁልፍ ወታደራዊ መሪዎች መቀመጫ የሆኑ ቤቶች፣ አልጋ ቤቶች ከአንድ ህንፃ ላይ ለይታ የመታችበት መንገድ አስገራሚ ሆኗል። በእስራኤል ጥቃት ኢራን ስድስት ቁልፍ ወታደራዊ መሬች አታለች። አሁን ላይ አሜሪካ፣ የእንግሊዝ፣ የእስራኤል አየር ኃይሎች የኢራን የሚመጣ ጥቃት ለማምከን ኢራቅ፣ የሱሪያና ጆርዳን ላይ ተሰማርተዋል። ጆርዳን የአየር ክልሏን ለእስራኤል ክፍት አድርጋለች። በአሁኑ ሰዓት በመቶ የሚቆጠሩ ድሮኖች ከኢራን ወደ እስራኤል የመወንጭ የተወነጨፉ ሲሆን ሦስት ሀገራት የአየር ኃይሎችና የአየር መከላከያ ለመምታት እየተጠባበቁ ነው ይህ በእንዲህ እንዳለ በኢስፋሃም የሚገኘው የኒኩለር ጣቢያ ምንም አልተጎዳም ሲል የመንግስታቱ ድርጅት አስታውቋል። የተባበሩ መንግስታት ድርጅት ዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ከኢራን ባለሥልጣን ጋር በመገናኘት በኢስፋሃም ከተማ የሚገኘ የኒኩለር ጣቢያ በእስራኤላን ጥቃት እንዳልተጎዳ ገልጿል። በፎርዱ የሚገኝ የነዳጅ ማበልጸጊያ ፋብሪካም እስካሁን ምንም አይነት ጉዳት እንዳልደረሰበትም ተናግሯል። የእስራኤል ተዋጊ ጀቶች አርብ ማለዳ ላይ በናትዝ ከተማ የሚገኝ የኒኩለር ቦምብ ቦታ በቦምብ ቢደበዩትም በአሁኑ ጊዜ ከቦታው ላይ የጨረር መጠን መጨመር እንደሌለም ተገልጿል። በውሽህ የሚገኘው የኒክሌር ጣቢያ ምንም አይነት ጉዳት እንዳልደረሰበት ኤጀንሲው ገልጿል። ኢራን ስድስት የኒክሌር ሳይንቲስቶን ገድሎ የተባለው ናትዝ የኒክሌር ጣቢያ የመታው የዛሬው የእስራኤል ጥቃት የዩራኒም ማበልጸጊያና ሚሳኤል ልማተ ምህራ ግብሯ መቀጠል እንደሚያስፈልግም ገልጻለች። የኢራን መንግስት በእስራኤል በመጥቀስ በወጣው መግለጫ አንድ ሰው ከስልጣን ቋንቋ በስተቀር እንዳያለ አገዛዝ ማነጋገር የለበትም ብሏል። ማበልጸግም የኒውክለር ቴክኖሎጂ ሚሳኤል ኃይል መብት ላይ ያላት አቋም አሁን የዓለም በተሻለ ሁኔታ ተረድቷል ሲል አስታውቋል። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮስ የተባበሩ መንግስታት ድርጅት የኤርትራ ሁኔታ በቅርብ እየተከታተለ ነው ብለዋል። ኤጀንሲው ከጥቃቱ ኢላማ መካከል የናትስ ቦታ ማረጋገጥ ችለናል ሲሉም ግሮስ በመግለጫቸው ላይ አረጋግጠዋል። ኤጀንሲው የጨረር ደረጃዎች በተመለከተ ከኢራን ባለስልጣን ጋር ተገናኝቷል። እኛም በሀገሪቱ ውስጥ ካሉ ተቆጣጣሪዎች ጋር እንገናኛለን ሲሉም አክለዋል።